ሁሌም አዲስ ዓመት የንጹህ ተስፋ ገጽ ይዞ ይመጣል። 2018 ዓ.ም ምህረት የፋሲል ከነማን አዲስ ምዕራፍ ሊጽፍ ጎህ ቀዷል። በእያንዳንዱ ቀይ መስመር ላይ የህዝባችን ማንነትና ፍቅር ታትሟል። በሐምራዊው ቀለም ውስጥ የጎንደርን ንጉሳዊ ክብር፣ የማይበገር ማንነታችንን ተሸክመናል። የአጼዎቹን ትናንት የሚናገረው ሰማያዊ ቀለማችን ደግሞ የ1993 የውድድር ዘመን የድል መንገድ ማስታወሻ ነው። ከክልል ቡድንነት ወደ ኢትዮጵያ ሻምፒዮናነት ያደግንበት አሻራችን ነው። ያ ታሪክ ዛሬም በደማችን ውስጥ አለን። ፍቅሩ ህዝባዊ፣ ክብሩ ንጉሳዊ የሆነ ማሊያችን የትናንቱ ድላችንን፣ የዛሬው ጥንካሬያችንንና የነገውን ጉዟችንን አምነን የምንራመድበት ምልክታችን ነው። ሳሩ ላይ ያለ ነው እኛ ልንሆን እንችላለን። ዋናው ግን አጼዎቹ እናንተ ናችሁ። እናንተ የከተማው ንጉሶች፣ እናንተ የቡድናችን ልብ፣ እናንተ የማሊያችን መንፈስ አጼዎቹ ፋሲል የፕሪሚየር ሊጉ አጼዎች በግርማ ሞገስ ተመልሰዋል። ፋሲል ከነማ አዲስ ዓመት አዲስ ወኔ